ሰላም፣ እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም? ክብር ሁሉ ለኢየሱስ ይሁን። የሆነ ነገር እየተመለከ እንደሆነ ግልጽ ነው፣ ግን ምንድን ነው? ምን እንደሆነ የሚታወቁ ሰዎች እስኪ በኮሜንት ሴክሽን ላይ ጻፉ።

እንግዲህ በጌታ የሆናችሁ ወንድምና እህቶቼ ክርስቶስ ከምን አይነት ጉድ እንዳወጣን ይሄ ማሳያ ነው። ኢየሱስ የተባረከ ይሁን! ሃሌሉያ! ከምን አይነት እስራት እንደተፈታን ኢየሱስ ይባረክ። በዚህ አጋጣሚ ለሌሎችም ጥሪ ያቀርባል። ወደ ኢየሱስ ኑ፣ እንደዚህ ዋጋ አትክፈሉ። ወደ ኢየሱስ ኑ፣ ህይወት እሱ ነው። ከአጋንንት እስራት ፈቶ ነፃ ያወጣል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። የአጋንንት መሃላናቱ ይፈንከት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሞይልን እንደ እነዚህ ዳሉ ያሉ ውዶች ምን ትላለህ? እንዴ እየተንከባለ ለሚሰብከው እውነተኛውን ጌታ በሆነና ደስ ባለኝ ግን ሐሰተኛውን ክርስቶስ ስለሆነ፣ እንዴ እየተንከባለ ለሚሰብከው ከንቱ ዳስ የሆነበት ይቀራል እንጂ ከጌታ ጋር በእንደዚህ አይነት መንገድ ሰውን ማስታወቅ አይችልም። ራስህ ናና ቅዱስ ቤተክርስቲያን እንደዚህ ድፍት ትብላልከስ ያን እውነተኛውን ጌታ ታገኘዋለህ። እንደዚህ ሲጣኖስ እንደባለት ምናቀው እንጂ እንጃ በህይወቱ ሰው እያለ ወንጌል ሲሰብ ጊዜ እንደባለ እንደውም ሲገረፉ ነው ምናየው እንጂ በገዛ ፈቃዱ ሲጣን እየገረፉ ነው። ወንጌሉ ግን አሳዘነኝ። ወደዚህ ጭቃሱ ሲተባለን መጽሐፍ ቅዱስ ክብር ይልላቸው የፈሪሳዊ አካሄድ ለእይታ ብቻ ሕይወት የሌለ የፈሪሳዊ አካሄድ አላለም። ለእይታ ብቻ ይህንቴ ነው ለእይታ

የመዳን መንገድ አንድ ኢየሱስ ሆኖ ሳለ በአምሳ ስምንት መሞከር ትችላለ፣ የድልን ታገኛለ የሚባልበት መንገዱ ነኝ ብሎ በሌላ መንገድ መሞከር ይቻላል ተብሎ የሰው ፍልስፍና፣ የሰው ሀሳብ፣ ሰው ሰራሽ ትምህርት ወደዚህ እንምጣ፣ አይከብድም። ሴጣን በራሱ እየገረፈ አንተ ውስጥ ሆኖ አሁን እያወራ ያለው አጋንንት ነው። በዚህ ዕድሜ ቅዱሱን ቃል እንዳታነባ አርጎ በቃ። እንደዚህ አይነት ፌዝ እንደዚህ አይነት ቃልድ ረባክ እንከባለሁ ገና ባናቱ ይቆማል። ምን ችግር አለ? ለእግዚአብሔር እስከ ሆነ ድረስ ይህ ፈሪሳውያን ላል ራሱ በኢየሱስ ላይ ደርቦ ደራርቦ ደርቦ ደራርቦ እያመለከ። ኑ ወደ ትክክለኛ መንገ ኑ ወደ ጨለማትል። ከዚህ ሁሉ ጠቅለል አድርገን ኑ ወደ ጨለማትል። ብርሃን አገኝተናል። አንዴ ኢየሱስ በርቶልናል። ወደ ጨለማ አንመለስም። ይህ ግብፅ ሽንኩርት መቸም አይናፍቀን። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይወላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ስለዚህ ነው አባ ጊዮርጊስ ዘጋስጫምን ይላል፣ ድንግል ሆይ አንቺን የወደደ እግዚአብሔርን ወደደ አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። በሉላችሁም አንቺ ከወደድሽኝ አክቹሊ አልፈርድባችሁም። የምትማሩት ትምህርት ነው። አራት አይና ወይም ደግሞ ሊቃውንት ለመሆን የምትማሩት ትምህርት ነው። ነገር ግን ቢያንስ ስትማሩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። በእግዚአብሔር ቃል ጀጅ እያደረግ ነው ነው መማር ያለብን። ምን ሰማው ነገር ካለ በእግዚአብሔር ቃል ጀጅ እያደረግ ነው እንማራለን። ከዛ የወጣ ነገር ካለ ያው ጳውሎስ እንደሚለው የተረገመ ይሁን ነው የሚለው የተረገመ ይሁን በኢየሱስ ስም እኔ ባህር ዳር ሄጄ አክቹሊ ማርያም የሚባል ቤተ ክርስቲያን አለ። ሶስት ሺህ አመት ያለፈው ሀው። እንዴት መቤታችንን ካገኘን እኮ ገና ሁለት ሺህ ዓመት ነው። ምንም የማውቀው ነገር የለም እና ተገርሚበት ነው የመጣሁት። እግዚአብሔር ይርዳን። ያድናል፣ ያድናል። ነገራችን ላይ ይሄ ልጅ እዛው ሆኖ ነው ይሄንን የምናገረው። ሶስት ሺህ አመት የሞላ የማርያም ቤተ ክርስቲያን አለ። አረቃደም ነው እኮ አረ ጌታን አስቀምጠን ከፊት ሄድን እኮ። አረ አንዳንዴ እንደው ከእግዚአብሔር ሀሳቢም ከፊት ልንሆን አንሞክር። እንደው የሰው ይሁን ለማጣመም መሞከሩ ይሁን ከእግዚአብሔር ሀሳቢም ቀድመን ኢየሱስ ከተወለደ እኮ ሁለት ሺህ ዓመት ነው። ሦስት ሺህ ማን ነበር የምንድን ነው እያችሁን? ሰው ሰራሽ ትምህርት አለ ስንል በምክንያት ነው። ከዚህ ውስጥ ለመውጣት መጽሐፍ ቅዱስን አንብብ። ያኔ መንፈስ ቅዱስ ትክክለኛውን መንገድ ያሳያል። ይሄ ነው በተረታታም ይሄ ልጃውን አሁን አምልጠዋል። በቃ ቅዱሱን ቃል እያነበበ ነው ነገሩን እያወቀ ነው አምልጠዋል። ሌሎቻችሁ መጽሐፍ ቅዱስን አምሉ። ሶስት ሺህ ዓመት ሙሉ ያ ደግማ ነው። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ህይወት ኢየሱስ ነው። ኑ ወደ ኢየሱስ። ይህንን ነው ምንድነው ሰው ሚስትህ ከሰማሃት ትሰራለች ካልሰማሃት ትሰራለሃለች። ሚስትህን በደንብ ከሰማሃት የቤቱን ሰራዊት ሁሉ ታሰልፍላለች። ለብይንህ ለራእይህ የቤቱን ሰራዊት ሁሉ ታስነሳልሃለች። አለበለዚያ እመነኝ ታስነሳብሃለች። ጠቅላላ ነው የቤቱን ሰራዊት የምታስነሳብህ። ለምን ሴት ለቤቱ ሰራዊት የቀረበች ናት። ለልጆች ቅርብ ናት። ለሚመጣው እንግዳ ቅርብ ናት። ለነ አባዬ ማዬ ለዚያ ሁሉ ቅርብ ናት። እሷን ያስክ ማለት ጠቅላላ ሰራዊቱን እንዳያስክ ቁጠረው። እሷን ካልያስክ ግን ችግር ነው። ሰራዊቱን ታስነሳብሃለች አገር ቤት ድረስ ደውላ ነው የምታስነሳብህ። ስለዚህ በሾርትከት ለባል ከዚህ በኋላ የሰላም እንቅልፍ ተኝተ እንድታድር እሷን ያዝ፣ ከእሷ ጋር እሷ ላይ ኢንቨስት አርግ። ይሄ የእስራኤል የመጽሐፍ ቅዱስ አካሄድ ነው። እግዚአብሔር አለ፣ ከዛ ክርስቶስ አለ፣ ከዛ የክርስቶስ ወንድ አለ። የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። እግዚአብሔር፣ ክርስቶስ፣ ወንድ፣ ሴት። ከሴት በኋላ አልተጠቀሰም ለምን ሁሉ ነገር እሷ ውስጥ ሳንድቾ ነው ገብቷል። ኧረ ጉድ! ኧረ ጉድ! ከሴት በኋላ አልተጠቀሰም። ምንም ማድረግ አይቻልም። የለም አልተጠቀሰም። በቃ አምነ ተቀበል። እሺ ከዛስ፣ የዝርዝሩን ቅደም ተከተሉ ዲቫይን ኦርደር ተመልከት። እግዚአብሔር አለ፣ ከእግዚአብሔር ቀጥሎ የክርስቶስ ራስ እግዚአብሔር፣ ከዛ ክርስቶስ፣ ከዛ በኋላ ወንድ፣ ከወንድ በኋላ ሴት ከሴት በኋላ ምዕመን ህዝብ ጠቅላ አለ አገር እዚያ ስር ነው ያለው። ስለዚህ ሰራዊቱ ከእሱ ስር ነው ያለው። አንዳንድ ወንድ ሞኝ ነው፣ ሚስቱን በደንብ ስለማይዝ ልጆቹን ሁሉ ታስነሳበታለች። አንድ ለአራት ይገጥማል። እሱ አንድ ነው፣ ሶስት ልጆች አሉ፣ ሴትየዋለች። ሶስት አራት፣ አንድ ለአራት ይገጥማል፣ አታሸንፋትም። ልጆችን ሁሉ አሰልፋብሃለች ስለዚህ ምንድን ነው እሷን ያዝ ሴትን የሚይዝ ቤተ ክርስቲያን ያድጋል ሴትን የሚይዝ አገር ያድጋል ለዚህ ነው በደርግ ገብቶት ነው መሰለኝ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታ የሚል ነበረ ወንዶች ይሄ ቆንጆ ምክር ነው እንግዲህ ስሙ፣ ይጠቅማል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ፣ የእነንም ትዝ ይላችኋል አለ። እግዚአብሔር መጥቶ በምን ልቅጣህ አለው። በጠላቶቼ እጅ አትስጠኝ አለው። በሌላም በወዳጆች ማሳለፍ አትስጠኝ። አንተ እጅ ላይ የፈለግከውን አድርገኛለሁ። አየህ፣ ብትገለኝ አንተ እጅ ላይ አንተ እጅ ላይ ብሞት ከሞትኩ በኋላ ቀጠላሉ። አትሊስት በጠላቶቼ እጅ ከምከብር አንተ ጋገደለኛል ጠላቶቹ መሀል ቢያስገባው ሊዋጋ ይችላል። እግዚአብሔር እጅ ላይ ምን ታደርጋለን? የፈለግኸውን አድርገኝ አንተ እጅ ላይ ለወዳጅም ለጠላቴም እንዳሰጠኛል ማንም ማንንም አይንካኝ እኔ አኔ አሎ የ16 ዓመት ሕፃን ሆኜ ምድረ በዳ ላይ በገና ስደረድር ከአንበሳ አፍ የምታድነኝ አንተ ነህ። ይሄን እንዳትረሱ። እግዚአብሔር በህይወታችን ላይ የሰራው ነገር መቼም የሚረሳ አይደለም። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት ወንድም የጥሌን እግዚአብሔር አብዝቶ ይባረክ። በእውነት ደስ ስላለን በቃ ኢየሱስ የተባረከኝ ምንም ማድረግ አይቻልም። ብቻውን ያድናል። ዋው ስሙ ይባረክ። ስሙ ወንድንም ሰላም ነው ወንድም ሰላም ማይባሳደር ሰት አንድ ሺ

ጌታ ሆይ ትውልድ አንተ ላይ እያመፀ ነው፣ እና አሁን ምን አድርግ ነው የምትለኝ? መጸለ ያለበት ላ ይህ አይሆንም ሜጀር

በነገራችን ላይ ይሄ በእውነት ላይ የተመሰረተ ነገር ነው። የሆነ ቦታ ብቻ አላወራም። ቆይተዋል ጊዜው እና ሶስት ጊዜ ብር እንትን ስደረግ አይቼሃለሁ። ሶስት ጊዜ እ ከአንድ ጉባኤ በጌታ ስብ እውነትም ከዚህ ምንም አይተናነስም። በቃ እንደዚህ በግድ እንደመውሰድ እ ህዝቤ ንቃ ሌላ ምንም አይደለም። ይሄ ትክክለኛ ነ ቃልድ መስላለህ ቁም ነገር ነው ሶስተኛው እግዚአብሔርን ሳይሆን ገንዘብን የሚፈልግ በጌታ በኢየሱስ ስም፣ መንጋው ሲፈልግ ለምን ቀጣይ አይምጣ፣ ሲፈልግ ይጥፋ። ምንም ችግር የለውም። ዛሬ ግን በደንብ አድርገህ ሰጠኝ። ይከብዳል። ክብር ለኢየሱስ ይም ተጠንቀቁ። ይሄ ቆንጆ ትምህርት ነው። ኢየሱስ ብቻውን ነው። ምንም ማድረግ አይቻልም። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳደረሰው። እወዳችኋለሁ። ተባረኩ።